ኤሪስ የዞዲያክ የመጀመሪያው ምልክት በብዙ ልዩ ባህሪዎች ተለይቶ ይታወቃል። ኤሪስ የእሳት ምልክት ነው፣ እሱም ከጉልበት ከጉጉት እና ከፍላጎት ጋር የተያያዘ ይህ ንጥረ ነገር በዚህ ምልክት ስር ለተወለዱት ተለዋዋጭ እና አረጋጋጭ ተፈጥሮ አስተዋጽኦ ያደርጋል። ማርስ የኤሪስ ገዢ ፕላኔት ነች። ማርስ ድርጊትን፣ ጥቃትን እና ፍላጎትን ያሳያል፣ ይህም የኤሪስ ግለሰቦች ደፋር፣ ተወዳዳሪ እና ብዙ ጊዜ በአሳዳዳቸው ፈርቀዳጅ እንዲሆኑ ተጽዕኖ ያደርጋል። የኤሪስ ምልክት ራም ነው፣ ቁርጠኝነትን፣ አመራርን እና ለችግሮች ጠንካራ አቀራረብን ይወክላል። አውራ በግ ወደፊት የማስከፈል ችሎታ የኤሪስ መሰናክሎችን በግንባር ቀደምነት የመፍታት ዝንባሌን ያሳያል። ኤሪስ የካርዲናል ምልክት ነው፣ ይህም አዳዲስ ፕሮጀክቶችን እና ሀሳቦችን የመጀመር ዝንባሌን ያሳያል። ካርዲናል ምልክቶች በአመራር ባህሪያቸው እና አዳዲስ ስራዎችን በመጀመር ችሎታቸው ይታወቃሉ። ኤሪስ ግለሰቦች ብዙውን ጊዜ ጀብደኛ፣ ጉልበተኛ ደፋርና ራሳቸውን ችሎ ይገለጻሉ። እንዲሁም አፋጣኝ ውጤትን ለማግኘት ባለው ፍላጎት ተገፋፍተው አንዳንድ ጊዜ ትዕግስት የሌላቸው ሊሆኑ ይችላሉ። ኤሪስ ጠንካራ ጎኖቹ የሚታወቅ ቢሆንም ግለሰቦች በግትርነት፣ በንዴት እና አንዳንድ ጊዜ ከመጠን በላይ የመፎካከር ወይም ራስ ወዳድ የመሆን ዝንባሌን ሊታገሉ ይችላሉ። በአጠቃላይ፣ ኤሪስ የጀብዱ እና የአመራር መንፈስን ያቀፈ ነው፣ ይህም በተለያዩ የህይወት ዘርፎች የተፈጥሮ ዱካዎች ያደርጋቸዋል። በዛሬ ቪዲዮዋችን የኤሪስ ኮከብ ልዩ ባህሪዎቹን ተመልክተናል። ሰብስክራይብ እያደረጋችሁ፣ እንዲሁም ይህን ቪዲዮ ላይክ እና ሌሎች እያጋራችሁ በቀጣይ በታውረስ ቪዲዮ እንመለሳለን።